አይቀር ቤተሰብ ሁሉ እየተሰደበበት ነው። ለዛ ኦዲንስ ደግሞ በትክክለኛ መንገድ ይሄ ጥያቄ ነው። እንደዛ ማለት አልነበረባቸው ማለት ኦዲንስ ትክክለኛ ጥያቄ ነው፣ ግን ደግሞ ይድም ነው ትክክል ያልሆነ የሰው ልጅ ይሳሳታል። ወይም ለነሱ ነው ምን እኔ ነው እኔ በዚህ መንገድ እቅርታ አርጉልኝና ሚዘናዊ በኦዲንስ በኩልም በመለይ በኩል ሚዛናዊ አድርጌ ነው ማውራ ተግባባን። እሱ ጋር እዛ ጋር ስህተቱን እንኳን ደስ አላችሁ። ጉራ የምዝጋና ቪዲዮ ለቋል። ሰላም አለይኩም አሚና ናን። የኔ ውድ እንዴት ነሽ? ሙሽሙሽ እንዴት ናችሁ? ሰላም ነን። ዘርፍዬ የምዝጋና ቪዲዮ ተለቋል። እናንተም አመሰግናችኋለሁ። ደስ ብሎናል። እንኳን ደስ አላችሁ።

ማለት የብሩክ ስም ብቻ ለምን ጠራ ብሎ ኦዲየንስ አካውንቱ የብሩክ ቢሆን ኦዲየንስ እኮ በሱ ነው እንትን ያለው። ለምን መጀመሪያ ለምን የሷ ወል እንትና ሼራን አደረገ? በዛ አድርጓል አድርጓል። ሂዱ ግቡና ይሁ እስኪ ቆይ፣ ነገር ሲያጡ ነው። ማለት ወለኛ ሳይሆን ሼራ ያደረገው እንትና ነው ሁለቱ

እኔ የምለው ማለት ነው እንደ ምክንያት እየፈለጉ ነው። የራሳቸው ማለት ነው የላቸውም። እኔ ከጠላሁት ማለት ነው መሲዬ እኔ ሄኔን ነገር ከጠላሁ ቆይቻለሁ። ኤቭን ማለት ነው ማታ ማታ ገብቼ ስለ ዩቱበሮች ሲያወሩ አልፈልግም። ጊዜ ስለሱ አላወራም።

ለምን እንዴት እ ይኖሩበት ተፈለጉ ሰው ሰበብ እየፈለጉ ምክንያትን ኬት እንደሚያገኙ ለቅቀው እንዴት እንደሚያወጡ የራሳቸው ህይወት የላቸውም። የራሳቸው ኑሮ የላቸውም። የራሳቸው ወገን ምን ነው? እ ዛሬ አሁን በምን ነገር ነው?

ለምን ነው ሀይሚና ጉሩኬ ሲጣሉ የጉሩኬ ወንድሞች ብቻ ለምን ነው የሚወቀሱት? ለምን ነው ወንድሞች አንድ ቀን ወይ ባብረስ ወይ ኤፍሬም አንድ ቀን እንኳን ዲሰረሽ የሚባል ነገር ምንም የምትር ማለት ነው። እስኪ ብና ብርሽን ለምን እንኳእንደሰረሽተግር አላላች ወይ የምንህ ነገር አታንሱ። እውነቴን ነው ነገር አታንሱ። ይቅር የብሩኬ ወንድም የሀይሚ ወንድም እያላችሁ ነገር

ወዴት ነው እኔ ያለውት እናንተ ትክክል አይደለም እኮ እኔ እንዴ፣ ኮመንት ምንም ነገር ማድረግ አልችልም። እስኪ ልውረድና አስገቡኝ ላይው ምንድነው

እያችሁ እንትና የእኛ ቤት ልጆች እኮ ለወሬ ሲሏችሁ ነው እንጂ አንደኛ ለሌላ ነገር ብቻ። እስኪ ዛሬ በልተን ዙሪያ የሰው ደስታ የሚያስደስተው ላይ እንነጋገር ነገር ብቻ በደስታችን

ደመቅ ማለት አለበት። ጽሁፍ እኮ በሄደው ማቀናበሪያው የለኝም ለመስራት አልችልበትም። ቅር ታርግልኝ ወይም ሆነ የራሱ የሆነ ነገር ተፈለግኩ። ለሰው ነው ሸሩ ማለው ላዚ ማቀናበሪያ እኮ አለው። ዝም ብሎ አደነ አለው፣ ግን አልችልበትም። አለ እኮ ግን፣ እንዴት ከሰው ቤት ነው ያመጣሁት? ከሰው ቤት ነው ያመጣሁት።

በቃ ወተው ሳያቸው የሆነ የቲክቶክ የምወዳት ቲክቶከር አለች እሷ ጋር ገብቼ ዝም ብዬ ሳይቆየው የወጡት ምናምን ነገር በጣም ደስ የሚሉ ሲወጡ እኔ እሷ ጋር ገባሁ እና ቲክቶከር አለች የምወዳት እና የጎንዳልች እሷ ጋር ገባሁ እና የእሷን ጌም መትከታተል ጀመርኩ። ረሰሉ የሆነ ጌማ የተሻል ግ በጣም ራሌ ልዩ ይ